እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው። ይኸውልህ፣ ሰውዬ፣ እሱ የራስ ጉዳይ ነው። እኔ ስለአንተ ቤተሰብም፣ ልጅም፣ ሚስት ምንም የሚመለከተኝ ነገር የለም። ዛሬውኑ ገንዘቡን ታስገባልኛለህ። ይሄ ቢዝነስ ነው። እኔ አይመለከተኝም። ዛሬውኑ አስገባልኝ። ነግሬሃለሁ፣ ዛሬውኑ እንዲገባልኝ ኧረ ተው እባክህ ኧረ ተው መድኃኒዓለም ኧረ ተው ኧረ ተው አምላኬ ስንት ዘመን ለመንኩ ስንት ዘመን ስንቱን ማሳደጊያ ገንዘብ የሌለውን በልጅ ስትባርክ ምነው እኔን ረሳኸኝሳ ኧረ ተው እባክህ መድኃኒዓለም ኧረ ተው ጸሎቴን ስማ እንደዚህ አይነት ጸሎት እየጸለየ ፈጣሪ አልሰማኝም ብሎ ያጉረመርማል እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው ዲያብሎስ፣ ሞት! እንደዚህ አይነቱን የተረገመ ጸሎት ማን ይሰማዋል? ከኔ ውጭ፣ እኔ ነኝ ችዬ የምሰማው። ለምን አልሰማሀኝም ይላል። መጣሁ፣ ቆይ፣ ከወዳጄ ጋር አብሬ ልጸል